መሳሰላቸው የብሉይ ኪዳን ነቢያት አንደኛ ቀጥተኛ የእግዚአብሔር ልዑክ ልዑካን ነበሩ፣ የተላኩ ናቸው። ሐዋርያት በአዲስ ኪዳን ልዑካን ናቸው። ቀጥተኛ ልዑክ ናቸው። እነዛ የብሉይ ኪዳን ነቢያት ቀጥተኛ የቃል መገለጥ ይሰጣቸዋል እንጂ በውስጣቸው የመጣውን ድምፅ ተርጉሞ እንደኛ አይናገሩም። ቀጥታ ቃሉና ድምፁ ንግግሩ ይመጣል፣ ያቀርቡታል። በዚህም በኩል ደግሞ ሐዋርያት ናቸው ያን ማድረግ የሚችሉት። ስለዚህ ከብሉይ ኪዳን ነቢያት ጋር እያነጻጸርን እያጠናናቸው ነው እና አንደኛ የኢየሱስ ክርስቶስ ሐዋርያቶች ወይም ቅዱሳን ሐዋርያቶች በሙሉ እነዛ ሁሉ ቅዱሳን ሐዋርያቶች ቀጥተኛ የእግዚአብሔር ልዑክ ናቸው፣ እንደ ብሉይ ኪዳን ነቢያት እንደ ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ወዘተ ልዑክ ቀጥተኛ እንደሆኑ በአዲስ ኪዳን። እኔ ቀጥተኛ ልዑክ አይደለሁም። ኢየሱስ ሐዋርያቱን ነው ሾሞ ያሰማራው። ሴቶች ነበሩ፣ ሌሎችም ሰዎች ነበሩ ወዘተ ወዘተ። ልዑክ የሆኑት ግን እነሱ ናቸው። እኛ ደግሞ እነሱን አደራ ተቀብለን ምን እናስተላልፈናል። ለዚህ ሙሉ ስልጣን ያለው ውክልና ይዘው ልኡኮ ነው የተላኩት በየሰፈሩ በየመንደሩ በኤሽያ በሰሜን አፍሪካ በአውሮፓ ወዘተ ሙሉ ውክልና ይዘው የክርስቶስን ውክልና ይዘው የተሾሙት ወይንም የተላኩት ሐዋርያቶች ናቸው ለምሳሌ ዮሐንስ 20 ቁጥር 21 ን ትላንት እናየን አብ እኔን እንደላከኝ እኔም እናንተን ላኳቸው ብሎ በአፉ ያወራው ለማን ብቻ ነው ለ 12ቱ ሐዋርያትም አብ እኔን እንደላክኝ እኔም እናንተን ላኳችሁ አለ፣ ዮሐንስ 21። ይህንን ነው ማቴዎስ 28፣ የታወቀ ጥቅስ ነው። ሂዱና አህዛብን ሁሉ በአቦ መንፈስ ቅዱስም እያጠመቃችኋቸው ብሎ ቦታው ላይ በትክክል የሚናገረው ከ500 በላይ ወንድሞች፣ ከ500 በላይ ወንድሞች በዛ አካባቢ እንደሚኖሩ እናስባለን። ለምን ቆሮንቶስ መጽሐፍ ላይ ኢየሱስ በሚያርግበት አካባቢ ላይ ከ500 በላይ ወንድሞች እንዳዩት ይናገራል። ግን ማቴዎስ ቀጥታ ያ ነገር ሲያወራ የነበረው ለ12 ሐዋርያት ነበረ ጌታ ማለት ነው። ጳውሎስንም እንደዛ ነው ያለው። ሐዋርያት ሥራ ምዕራፍ 22 ቁጥር 21 ላይ በቃ ይህንን አደራ እንድታደርስ ነው ባጭሩ ልሾምህ ታይችልሃለሁ አለው። ስለዚህ ጳውሎስን የመረጠው የሾመው የላከው ጌታ ኢየሱስ ክርስቶስ ነው። ጳውሎስም ምን ብሏል? እኔ እኮ አንዳንዶች ሐዋርያ ሐዋርያ ሐዋርያን እያሉ እየሰማሁ ነው። ግን በነሱና በእኔ መካከል ያለ ልዩነት፣ አንድ ትልቅ ልዩነት፣ እኔ ከሰዎች ከሰዎች ወይንም በሰዎች አልተሾምኩም። ከሰዎች ወይም በሰዎች ሐዋርያው ብለው ጠርተውኝ አይደለም፣ ወይም ራሴን ሾሜ አይደለም፣ ወይ ቸርች ሐዋርያ ብላ ሾማኝ አይደለም። እ ከእግዚአብሔር አብና እሱም ከሙታን ካስነሳው ከልጁ ከኢየሱስ ክርስቶስ በአብና በወልድ አማካኝነት ሐዋርያ ለሆነ የተሾምኩ እንጂ ከሰው ወይም በሰው ያለሆንኩኝ። እዛን ሰዓት ሁሉም የተነሳ እንደነሱ በማያቀው ሰፈር ሄዶ የሚታጣን ብዙ ሰው ነበረ። በማያቀው አገር ላይ ሄዶ ልክ ሐዋርያ መስሎ አክት የሚያደርግ በማያውቁት አገር ሄዶ ቁርበት አንጥፉልኝ የሚል መዓት ሰው ነበር ያን ጊዜ ላይ። ስለዚህ ጳውሎስ እኛ እኮ የእኛ ሐዋርያነት እንደሰው አይደለም፣ ከሰዎችም በሰዎች አይደለም፣ አፖስትል ምናምን እየተባባልን አይደለም በማያቁኝ ሀገሬ እንጂ ቁርበት አንጥፎልኝ የሚለው አይነቱ አይደለም እኔ ከአብና ከወልድ ነው ሐዋርያነቴ ብሎ አለ እና ኢየሱስም ምንድን ያለው ልልክህ ልሾምህ በአሕዛብና በነገሥታት ፊት ስሜን እንድትሸካ ወዘተ ልሾም ታይቼልሃል ስለዚህ ጳውሎስ ምን አለ ሐዋርያ ለመሆኔ ማስረጃ ብሎ ከደረደራቸው ነገሮች አንዱ ኢየሱስን እኔ አላየሁትምን በአይን አላየሁትም። አስራ ሁለቱ ብቻ አይደሉም በአይኑ ያዩት። እኔ እንደውም ከሄደ በኋላ በአይን አይቼው ነው የተሾምኩት እያለ አለና፣ የብሉይ ኪዳን ነቢያቱ ቀጥተኛ ልዑክ እንደሆኑ ሁሉ በአዲስ ኪዳን ቀጥተኛ በአብና በወልድ ሂድ ተብሎ የተላከ ሐዋርያት ብቻ ናቸው። እኔ ለምሳሌ ከመጽሐፍ ቅዱስ አንቤ መጽሐፍ ቅዱስ ሂዱና ተናገሩ ስበኩ ስለሚል አስተምሩ ስለሚል ጸጋም ደግሞ ተጨምሮልህ ተሰጥቶ ስታስተምር ስታገለግል ትገኛለህ እንጂ እኛ መካከል ማንንም አብና ወልድ ተከስቶ ማሞ ሄድ በአሕዛብ ሁሉ መካከል በኢትዮጵያ ሕዝብ ላይ ትናገር ዘንድ ልሾመት አይችላለሁ አይልም። እንዲላችሁም አትጸልዩ ስለማይላችሁ በልካችሁ የተለካ ልብስ ልበሱ። በሐዋርያት ቁመትና ስፋት ስልጣን ልክ የተሰፋ ልብስ ለብሶ ገብቷችኋል። ሐሳቤ ሐዋርያ ተብዬ ተጠርቼ የጳውሎስ ስልጣን የለኝም ጉራ ብቻ ነው የሚሆን የእነሱን ሰፊ የሐዋርያነት ስልጣን ያለውን ነገር ለብሼ መንጎራደድ ምንም ጥቅም የለውም። በልክ የተሰፋውን በተሰጠ ሜዳ ላይ መሮጥ ነው የሚያሸልምህ እንጂ እንደ ጳውሎስ ካልሆንኩ ብሎ ዘሎ መፍረት ጥቅም የለውም። ድካም ነው የሚሆነው። ማስመሰል ነው የሚሆነው። ማይሆን ፋንታሲ ውስጥ ነው የሚከተን። እነሱ የሰጣቸው ነገር አውቶሪቲ ነው። ያ ኩስስ ያለ ሰውዬ ሰውነቱ የደቀቀ ሰው ስመጣ በትር ይዤ ነው። ምን ሊደባደብ ነው? ዱላ ይዞ ሊመጣ ነው? አረ አይደለም። የእሱ በትር ያለችውን እዚህ ላይ ነው። እነ ሄሜኖስን እነ ፊሊጦስን አሳልፎ ለሴጣን ሰጣቸው። በጥፊ ቢሉት የሚወድቅ ሰውዬ፣ እነዛን የሚያካክሉ ጎረምሳ ፓስተሮች ለሴጣን አሳልፎ ሰጠ። ምንድን አውቶሪቲ፣ ስልጣን፣ ወዘተ። ስለዚህ እነ ጳውሎስ እነ ጴጥሮስ የኢየሱስ ክርስቶስ በአብና በወልድ ሲሾሙት ሐዋርያት በሙሉ በሙሉ ቀጥተኛ ልዑክ ይባላል። እኛ አደራ ተረካቢና አስረካቢ ነን። መሰረት ጥለዋል። እኛ ማነጽ ብቻ ነው። መሰረት መጣል አንችልም፣ የሰጡንን ማቀበል እንጂ። ኢየሱስ ለኔ ተገልጦ፣ ኤቭ አቤት። ለጴጥሮስም ለጳውሎስም ያልተገለጠ የሚገርም ነገር ልነግርህ ነው ይህን ይዘህ ትጓዛለህ፣ በህዝብና ባዛም መካከል ትናገራለህ፣ ከአንተም ጋር ሆናለሁ አይለኝም። እንደዛ የሚላችሁ ኢየሱስ ከመጣ ገስጹ፣ ኢየሱስ አይደለም። ኢየሱስ አንዴ ለሰራው ስራ ሐዋርያቱን ሾሟል፣ መሰረት ጥሏል፣ እንድታነስ ተደርጓል። ሌላ ያለ የሚመጣ እንዳሰማ ነጭ የለበሰ ሰው ሁሉ በህልም አይተህ እንዳትቃዥ፣ ሰይጣን የብርሃን መልአክ መስሎ እንዳይጫወትብን ክርስትና በአንተ ሰሞን በአንተ አልጋ ላይ ተኝታ አይጀመርም። ክርስትና 2000 ዓመቱ ነው። የመጣውን በአደራ ተቀበል አስተላልፈ እንጂ ተኝተ ፋንታዚ ምን ገብትልኔ የሚሆን የሆነ ይሆን ለየት ያ ጴጥሮስ የሌለው ጳውሎስ የሌለው አደራ የለም። ጥሎ በአንተ ጋር መጥቷል እግዚአብሔር እርቶ ጸጋ እርቶ አንተ ጋር ደርሰዋል ተረክበ አስረክበ መሄድ እንጂ የምታመጣው አዲስ ጨዋታ የለም። ይሰማል። እንደዛ ነው። ለዚህ ራሱ መብቃት ክብር ነው። ለዚህ ራሱ መብቃት ክብር ነው። አልጠፋ ሰው እኛን ለዚህ መብቃት እድል ነው። በንገራችሁ እዚህ ምድር ላይ መትሮጥ ሩጫ የምትማሩ ተማሩ፣ የምሰሩ ስሩ፣ የምትነግዱ ነግዱ ወዘተ ወዘተ። በመጨረሻ አልጋችሁ ላይ ተኝታችሁ ወደዛ ልትሄዱ አካባቢ ላይ ስታስቡ አልከሰርኩም የምትሉት በእግዚአብሔር ስራ ላይ የሰራችሁት ስራ ብቻ ነች የአባቶችን እምነት ለአንድ ልጅህም ይሁን ለጎረቤትም ይሁን ለሰንበድም ይሁን አስተላልፈው፣ ከሞት አልከሰርክም። ሁሉም ስለ ያቆምከው ፎቅ በስሩ ኖር ይሳህ ያልፈው ፎቁ ቆሟል። ፎቅ እንደሆን ቶሎ አይፈርስ፣ ሺህ ዓመት ሊቆ ይችላል። አንተ በስር በኩል ይሸኝሃል፣ ትሄዳል። የገዛ ሀቲያቺ መኪና እንደ ውሃ የምትሄደው ይህን ምድር ስትጨርስ እሷ ግቢ ውስጥ እንደቆመች አንተ ትወጣል አያዝ ወጧት ምሷን ተፈላጊ ነች ተጨነት ይሄዳል። ሰው ከንቱ፣ ሰው ከንቱ፣ ሰው ከንቱ ጌታ ብቻ ብርቱ እንዳሉ ያ አትነሳም እንጂ ብትነሳ እሱን እየዘመርክ ነው ከግቢ ምትወጣው። አይ ግን አንድን ነገር እኛ ከማለታችን በፊት ቀድመው ካሉ ሰዎች መማር ጥሩ ነው አይደል አይደል እንዲህ እንዳቆሙ በስር ያለፉ ሰው ስታይ ትምህርት ትወስዳለህ። ሁሉ ከንቱ ከንቱ ነው ሲል ሰውየው በልቶ ጠጥቶ ሴቶች እያስደነሰ ነበር ምግብ የሚበላው። ከተለያየ ሀገር የመጡ ቆነጃጅት፣ የአረሆ ድምፅ፣ የማሲንቆ ዋሽንት ምናምን እያለ እንትን ይላል። ሶሎሞን ቁጭ ብሎ ከተለያየ ዓለም የመጣ መጠጥ ይሞክራል። ሞከርኩት አለ መጠጡ ሁሉ ከንቱ ነው። ሴቶቹ እየጨፈሩ በላ ጠጣ፣ ፊት ለፊቱ ይደነሳል። የሴት መዓት ይደን አየ ሁሉ ከንቱ ነው። እዛ ግብዣ ላይ እዛ ዳንስ ላይ እዛ ማሲን ቆመች ባለበት ሰው ግጥም እየወረወረ በሚሰዳደብበት ቦታ ላይ ሶሎሞን አየ። አይ ምንም ቢሆን የተመረጠ ሰው ስለሆነ አይ ጠጣ። ሲደነሳየ ሲደነሰ አየ። ምን ሲበላ ሲጠጣ አየ። ሰዎች ሲያውካኩ ሲስቁ አየና ሁሉ ከንቱ ከንቱ ከንቱ የከንቱ ከንቱ አለና ደስ ብሏቸው የሚስቁ የሚመስሉት ሰዎችን የኃጢአተኞች ሳቅ በእሳት እንደሚቃጠል የሾው ቁጥቋጦ ሆነዋል። በሳት የሚቃጠል የሾው ታቃለ፣ ድምፁ ደሞ ታቃላችሁ። የጂን ሳቅም ይሆነዋል ሲስቁ ሳ አለ፣ በሳት እንደሚቃጠል ሾው የሚንጣጡብኛል። ጣጡብኛል ዲዲ ዲዲ ካካ ካካ ካካ ካን ዲሚ ምን ምን ማለት ታቃላችሁ። ጄኒን ደስታ ውስጡ የለው ድም ብሎ ማሽካካት ነው እንጂ ውስጡ ደስታ የለው። እየተቃጠለ እያለቀ እየተበላ ድምፅ እንደሚያወጣ ደረቅ እንጨት ናቸው ማለት ነው። ስለዚህ ልጄ ሆይ በኃጢአተኞች ምናት በላ አትቅና። አሁን ወደዚህ ስንመጣ ነቢያቱን የተኳቸው ሐዋርያት ናቸው። በምንድን ያወዳድር ናቸው? የመጀመሪያ እነዛ ቀጥተኛ ሉክ ናቸው፣ ሐዋርያትም ቀጥተኛ ሉክ ናቸው። ማንም ደፋር? ቤተ ክርስቲያን ራሱ ትልልቅ የቤተ ክርስቲያን ፓስተሮችና ቀሳውስት ቆመው ቄሶች ቆመው ወንድማችን እዚህ ጋር እግዚአብሔር ቀጥታ የላከው ልዑክ ነው፣ እንደ ሐዋርያት ቢሏችሁ እንዳታምኑ እንዳሰሙ ትስታላችሁ። ገደል ነው የምትገቡት። አዲስ ነገር የሚያመጣላችሁ ሰው የለም። ሁለት ሺህ ዓመቱ ነው ክርስትና ይዘ ቀጥል። ይህን እምላችሁ ምታምኗቸው ሰዎች በቤተ ክርስቲያን፣ በወንጌላውያን አለም ውስጥ ምታውቋቸው ምታምኗቸው ሰዎች የሆነን ሰው ቡትሌ ወይም ቀንድ መለከት የሚቀንድ ነገር ይዘው ዘይት ይዘው ሲያፈሱበት ስታ ወስማ ምሱ እኮ ተቀብቶ ሐዋርያ ሆኗል ብላችሁ እንዳትሞኙ እንዳትሞኙ በኢየሱስ ቀጥተኛ የተላኩት ሐዋርያቶች እነዛ ናቸው። ይሄ ወይ ቸርቿ ሹሙልኝ ብላ ነው ወይ ሹሙኝ ብሎ ነው ወይ ወዘተ ነው አይን ይመስልሃል። ስለዚህ በመጽሐፍ ቅዱስ ውስጥ ቀጥተኛ ልዑክ የኢየሱስ ክርስቶስ ሐዋርያት ከመሆናቸው የተነሳ እነሱ ብቻ ናቸው ከነቢያት ጋር የሚነጻጸሩት ከብሉይ ኪዳን ስልጣን ካለው ቃል መገለጥ ካላቸው ጋር እና ከዚህ የተነሳ መጽሐፍ ቅዱሳችን የቀደሙትን ነቢያት የሚያስተያየው ከአዲሱ ኪዳን ሐዋርያት ጋር ነው፣ ከሐዋርያት ጋር ነው እና አስተያይ ከኢየሱስን ጀመር አሳብ የገባቸው መጽሐፍ ቅዱስ የሚያገናኘው የቀደሙትን የብሉይ ኪዳን ነቢያት የሚያገናኘው በአዲስ ኪዳን ከመጡት ምኖች ጋር ነው፣ ሐዋርያት ጋር ነው እንጂ በአዲስ ኪዳን በቸርች ውስጥ ካሉት ነቢያቶች ጋር አይደለም። በቀደሙት ነቢያትና በአሁኖቹ ነቢያት ተመሩ አይልም። በቀደሙት ነቢያት የሚነግሯችሁና የአሁኖቹ ነቢያት የሚነግሯችሁን አስተውላ የሚለው የቀደሙት ነቢያትና የአሁኖቹ ሐዋርያቶች፣ የብሉይ ኪዳን ነቢያትና የአዲስ ኪዳን ሐዋርያት ናቸው የሚነጻጸሩት። ይህን የሚሰማ ጆሮ ባይዞ ብፁ ነው። ይህን የምሰሙ ሰዎች ግን ጆሮአችሁ ብፁ ነው። ሰምተህ ግን ከሳትክ የአሁኖቹን ነቢያቶች እንደነ ኢሳያስ፣ ኤርምያስ፣ ሕዝቅኤል አይነት ነቢይ ናቸው ብለ ጭንቅላት ማሰብ ከጀመረ ደግሞ ከማንም ሰው ካልሰማው ይልቅ የምትጎዳው አንተን። ከሰማችሁ ግን ብፁዓን ናችሁ። ጥቅሶቹን እናስተያይ። ከኢየሱስ እንጀምር። ዕብራውያን ምዕራፍ አንድ ቁጥር አንድ እስከ ሁለት እንየው በማስተዋል ዕብራውያን አንድ ከቁጥር አንድ እስከ ሁለት እናንብብ። ከጥንት ጀምሮ ከጥንት ሚለው ድሮ ነው። ከዛ ፍጥረት ጀምሮ በጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ወይም እስራኤላውያን አባቶች ማለኛ ኢትዮጵያዊነን ለአባቶቻቸው ብንል ይቀናል። ለአባቶቻችን ወይም ለእስራኤል አባቶች በማን ተናግሮ? አቤት፣ በነቢያት ተናግሮ ልብ በሉ። እግዚአብሔር ቀጥተኛ የቃሉን መገለጥ ቀጥተኛው መመሪያ ቃሉን ካልፈጸምክ የምትጠየቅበት የሚፈረድብህ፣ ቃሉን ናክ ማለት የነቢዩን እግዚአብሔር ናክ የሚሆንበትን ያንን የብሉይ ኪዳንን አሰራር በማን በኩል ነው የሠራው? በነቢያት ተናግሮ እሺ። ሁሉን ወራሽ ባደረገው ደግሞ አለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ምን ሆነን ተናገረን። ለምንድን ነው መጽሐፉ ይህንን የተጠቀመው? በነቢያቱ ነው እግዚአብሔር፣ ያኔ ስርዓቱን መመሪያውን ቅዱስ መጽሐፉን የሰጠው የተናገረው። አሁን ደግሞ ሁሉን ወራሽ ባደረገበት በልጁ ተናገረን አለ። ለምን ተናገረን አለ? ምዕራፍ ሶስት ላይ እዚሁ ይውሰድና አሳያቸው። ምዕራፍ ሶስት ላይ እብራውያን ምዕራፍ ሶስት ቁጥር አንድ በኢየሱስ ተናገረን ምን ማለት ነው? ምዕራፍ ሶስት ቁጥር አንድ ስለዚህ ከሰማይ ጥሪ ተካፋዮች ሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ምን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ሉክ ብሉይ ኪዳን በነቢያት ተናገረ። አሁን በልጁ በኩል ተናገረናል እና በልጁ ስለተናገረን ልጁን ምን ብሎታል? የሃይማኖታችን ወይም የትምህርታችን ወይም የዶክትሪናችን ምን የሃይማኖታችን ምን አለው? ሀሳቡን እየተረዳችሁት ነው አገባቡን በብሉይ ኪዳን ስርዓቱን ወጉን መጽሐፉን ለእስራኤል ልጆች የተናገረው ከጥንት ጀምሮ በማን ነው? በነቢያት ተናግሮ በዚህ ዘመን መጨረሻ ደግሞ ለምንኖር ለእኛ አለማትን በፈጠረበት ሁሉን ወራሽ ባደረገው በማን ተናገረን? በልጁ ተናገረን። ስለዚህ ልጁ መጣና ለእኛ የሚሆነውን ህይወት ስርዓት፣ ወግ፣ ትእዛዝ፣ መመሪያ፣ አስተዳደር ወዘተ ወዘተ ነገረን። ስለነገረን መጽሐፉ ይህንን ሃይማኖታችንን ዶክትሪናችንን ማለት ነው ትምህርታችንን ማለት ነው ወጋችንን ስርዓታችንን የነገረን ስለሆነ ምን አለው? ኢየሱስን የሃይማኖታችን ወይስ ምን ማለት ነው የእምነታችን የትምህርታችን ወዘተ ማለት ነው። ምን ምንድን ነው ኢየሱስ? ሐዋርያ ተአፖስል ሃይ ፕሪስት። የእምነታችን የሃይማኖታችን የክርስትናችን ምንድን ነው? ሐዋርያ አሁን ምንድን እያነጻጸር ነው ያለን? የብሉይ ኪዳን ነቢያት በአዲስ ኪዳን የተነጻጸሩት ከሐዋርያት ጋር እንጂ ከአጥቢያ ነቢያት ጋር አይደለም። የአጥቢያ ነቢይ ቁመቱና ልኩን ማወቅ አለበት። ነቢይ ሲባል ሰው ሲለው ነቢዩ እርሚያስና ህዝቅኤልን እያሰበ ራሱን መቆጠር የለበትም የሚና